ሁላችንም በየቀኑ በምንመለከተው ይዘት ጀርባ አንድ ግዙፍ ጦርነት እየተካሄደ ነው። ይህ ጦርነት በሆሊውድ ግዙፍ ስቱዲዮዎች እና በማህበራዊ ሚዲያ አልቆሪዝሞች መካከል የሚደረግ ፍልሚያ ነው። እውነት ለመናገር ለትኩረታችን የሚደረግ ትንቅንቅ ነው። ጦርነቱ የሚካሄደው ደግሞ በአንድ ውድ ነገር ላይ ነው በጊዜያችን ላይ። እስኪ አስቡት በአማካይ አንድ ሰው በቀን ስድስት ሰዓታትን ለመዝናኛ እንደሚያውል ይነገራል የቁ ለእኛንዳንዱ ደቂቃ የሚደረግ ውድድር ነው ማለት ነው እሺ ትልቁ ጥያቄ ይሄ ነው ያንን ውድ የስድስት ሰዓት ጊዜ የተቆጣጠረ ያለው ማን ነው በብዙ ሚሊየን ዶላሮች የተሰሩት የሆሊውድ ፊልሞችና ተከታታይ ድራማዎች ናቸው ወይስ ስልካችን ላይ ማብጫ የሌለው የመስለው የማህበራዊ ሚዲያ ይዘት መልሱ ያው ግልጽ የሆነ ያመጣ ይመስላል። ከዴሎይት የወጣ አዲስ ሪፖርት እንደሚያሳየው የመዝናኛው ዓለም ሙሉ በሙሉ እየተናጋ ነው። ይሄ ግምትን አለለም። ከፍተኛ ሆነ የኃይል ሽግሽግ እየተካሄደ መሆኑን የሚያሳይ መረጃ ነው። ይህንን ጦርነት በደንብ ለመረዳት ዘመናዊው የሚዲያ ዓለም እንዴት እንደሚሰራ ማወቅ ወሳኝ ነው። እጅግ በጣም ውስን ለሆነ ጊዜ የሚደረግ የማያባራ ፍክክር ነው። አሸናፊ ሁ ሁሉንም ይወስዳል እንደሚባለው አይነት ጨዋታ ማለት ነው። ይህ የስድስት ሰዓት ጊዜ የመዝናኛ በጀት ብለን ልንጠራው እንችላለን። እያንዳንዱ የሚዲያ ኩባኛ የሚፋለምለት ወርቃማ ሀብት ይሄው ነው። ትልቁ ጥያቄ ይህንን በጀት እየተቆጣጠረ ያለው ማን ነው? ተዋጊዎቹ በሁለት ግልጽ ጎራዎች ተከፍለዋል። በአንድ በኩል አንጋፋዎቹ የሆሊውድ ስቱዲዮች አሉ። እንደ ፕሉሪበስ አይነት ከፍተኛ ጥረት ያላቸው ተከታታይ ድራማዎችና እንደ ማርቲ ሱፕሪም ያሉ ፊልሞችን ያጥርባሉ። በሌላ በኩል ደግሞ አዲሶቹ ተተኪዎች የማህበራዊ ሚዲያ መድረኮች አሉ። እነሱ ደግሞ ማብቂያ በሌለው እና በአልጎሪዝም በሚመራ የተጠቃሚ ይዘት ነው የሚታወቁት። ታዲያ አንጋፋዎቹ ለምን እየተቸገሩ ነው? ነገሩ የሚጀምረው ከዋናው የገቢ ምንጫቸው ነው። የንግድ ሞዴላቸው መሰንጠቅ ጀምሯል። ዋናው ችግር ዋጋው ላይ ነው። የኬብል ቴሌቪዥን በወር 125 ዶላር ይጠይቃል። አራት የስትሪሚንግ አገልግሎቶች እንኳን 69 ዶላር ያስከፍልላሉ። ይህንን በማስታወቂያ ከሚደግፉት የ9 ዶላር አማራቾች ጋር ስናነጻጽረው ልዩነቱ በጣም ግልጽ ነው። እናም ሰዎች ይህንን እያስተዋሉ ነው። ከሸማቾች መካከል 41 በመቶ የሚሆኑት ለስትሪሚንግ አገልግሎቶች የሚከፍሉት ዋጋ ለሚያገኙት ይዘት በጭራሽ ተመጣጣኝ አይደለም ብለው ያምናሉ። ይህ ትልቅ ቁጥር ነው። በተለይ ወጣቱ ትውልድ ትዕግስቱ ያለቀለው። አስቡት፣ ከጄንዚ እና ከሚሊኒየሩት መካከል ከግማሽ በላይ የሚሆኑት ባለፉት ስድስት ወራት ውስጥ ቢያንስ አንድ የሚከፈለበትን የስትሪሚንግ አገልግሎት ሰርዘዋል። እሺ። በአንጻሩ ደግሞ የማህበራዊ ሚዲያ መድረኮች ለምን ያሸነፉ ነው? የነሱ ስትራቴጂ ፈጽሞ የተለየ ነው። ልዩነቱ መሰረታዊ ነው። ሆሊውድ በደንበኝነት ምዝገባ እና በውድ ይዘቶች ላይ ሲመሰረት፣ ማህበራዊ ሚዲያ በበኩሉ በላቀ የማስታወቂያ ቴክኖሎጂ እና ስለተጠቃሚው ተጠቃሚው በሚሰበስበው መረጃ ላይ ይመሰረታል። ይሄ ደግሞ በጣም የከሻለ መክረ ሀሳብ እንዲሰጥ ያስችለዋል። ገንዘቡ ወዴት የሄደ እንደሆነ ስንመለከትም ታሪኩ ይበልጥ ግልጽ ይሆናል። በአሜሪካ ከሚወጣው የዲጂታል ማስታወቂያ ውጪ ከግማሽ በላይ የሚሆነውን የሚወስዱት የማህበራዊ ሚዲያ መድረኮች ናቸው። ገንዘቡን ከባህላዊ ቴሌቪዥን እና ከስትሪሚንግ ጭምር እየሳቡት ነው። የሚገርመው ነገር ይሄ ነው። አብዛኞቹ ጄንዚ እና ሚሌኒየሎች ለፊልሞች እና ተከታታይ ድራማዎች የተሻለ ምክረ ሀሳብ የሚያገኙት ከስትሪሚንግ አገልግሎቶች ሳይሆን ከማህበራዊ ሚዲያ እንደሆነ ይናገራሉ። ይህ ማለት አልጎሪዝሙ ከራሳቸው ከስትሪሚንግ መድረኮች በተሻለ ምን እንደምንወድ ያውቃል ማለት ነው። ከአልጎሪዝሙ በተጨማሪ ግን ማህበራዊ ሚዲያ ሌላ ሚስጥራዊ መሳሪያ አለው። አዲስ አይነት ዘኝኛ ሰው፣ ይህም የይዘት ፈጣሪ ክሪኤተር ነው። ግንኙነቱም እየተቀየረን ነው ከጄንዚ እና ከሚሊኒየሎች መካከል 50 ፐርሰንት የሚሆኑት ከቴሌቪዥን ተዋኒዎች ይልቅ ከማህበራዊ ሚዲያ ፈጣሪዎች ጋር ጠንካራ ግላዊ ግንኙነት እንደሚሰማቸው ተናግረዋል። ይህ ባህላዊ ዘነኞች ሊፈጥሩት የሚከብዳቸው አይነት ቅርብርብ ነው። ይህ ምርጫ በጊዜ አጠቃቀማቸው ላይም በግልጽ ይታያል። ጀንዚዎች በቀን ተጨማሪ 50 ደቂቃዎችን በተጠቃሚዎች በተፈጠረ ይዘት ላይ ሲያሳልፉ ከቴሌቪዥን እና ፊልሞች ላይ ደግሞ 44 ደቂቃዎችን ቀንሰዋል። ምርጫቸው በጣም ግልጽ ነው። ይህንን ግንኙነት የሚያብራራው ስነ ልቦናዊ ፅንሰ ሀሳብ ፓራሶሻል ግንኙነት ይባላል። ይህ ማለት አንድ አድናቂ አንድን የይዘት ፈጣሪ በግል እንደሚያውቀው ሲሰማው ነው። ለምሳሌ ይሄ ዩቲዩበር እኮ ልክ እንደ ጓደኛዬ ነው ብሎ ሲያስብ ማለት ነው። ይህ ስሜት ስቱዲዮዎች በገንዘብ ሊገዙት የማይችሉትን ጥልቅ ታማኝነት ይፈጥራል። እንግዲህ የመዝናኛው ዓለም አዲስ እውነታ ይሄ ነው። ህጎቹ ተቀይረዋል። አሁን ጥያቄው ሆሊውድ ምን ማድረግ ይችላል? ምርጫው ግልጽ ነው። መላመድ ወይስ ጊዜ ያለፈበት መሆን። ሪፖርቱ ለሆሊውድ የመትረፊያ መመሪያ አስቀምጧል። ለምሳሌ በማስታወቂያ ቴክኖሎጂ ላይ ኢንቨስት ማድረግ፣ ከይዘት ፈጣሪዎች ጋር አጋርነት መፍጠር፣ ማህበራዊ ሚዲያን ለገበያ በአግባቡ መጠቅጠል፣ እንዲሁም ተመልካቾችን በአዲስ መንገድ ማሰባሰብ ወሳኝ ናቸው። ይህ ሁሉ ቲሆሬ ብቻ አይደለም፣ በየቀኑ የምናየው እውነታ ነው። የስትሪሚንግ አገልግሎታችን ላይ ማስታወቂያ እየበዛው ብዙ አይነት ጥቅሎች የቀረቡት እና የምንወዳቸው የፊልም ኮከቦች ሳይቀሩ ቲክቶክ መስራት የጀመሩት ለዚህ ነው። ሁሉም የዚህ ጦርነት አካላቸው። ይህ የትውልድ ሽግግር ምን ያህል ጥልቅ እንደሆነ ለማሳየት ሪፖርቱ በአንድ በጣም አሳሳቢ ጥያቄ ይደመደማል። እስኪ አስቡት ስቱዲዮዎች ስለ ቴሌቪዥን የወደፊት እጣፈንጣ ልጆችን ቢጠየቁ ምን ይመስላችኋል? መልሳቸው ቴሌቪዥን ምንድን ነው የሚል ሊሆን ይችላል። ይሄ አጭር ጥያቄ ባህላዊው የመዝናኛ ኢንዱስትሪ የገጠመውን ትልቅ ፈተና ቁልጭ አድርጎ ያሳያል። የመዝናኛው የወደፊት ገጽታ ምን ይመስል ይሆን? ይህ ትልቅ ጥያቄ ነው።